ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የቅን የሚዲያ ተከታታዮች። እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ ደግሞ ለየት ያለ የድንች ቡጥጫ አሰራርን ይዤላችሁ ቀረብ ያለው እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደርጋችሁ ተቀላቀሉኝ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። ላይክ እያደርጋችሁ እንደ ሁልጊዜው ቪዲዮ ለሌሎች እንዲደርስ አድርጉ። በጣም ቀላል የቡጥጫ አሰራር ነው ማሳያችሁ። ወደ አሰራሩ እንሄዳለን በቅድሚያ እዚህ ጋር ድንች አጥቤ ልጬ ያዘጋጀሁ ድንች አለ። ድንቹን ከፍ ከፍ አድርጌ እንደዚህ እከትፈዋለሁ። እንደዚህ አድርጌ ድንቹን ከትፌ አዘጋጃለሁ። እንግዲህ አብዛኛውን ጊዜ ቡጥጫን የምናውቀው በሽንብራ ዱቄት የሚዘጋጀውን ነው። እንደዚህ ደግሞ በድንች ሰርታችሁ ሞክሩት። ምንም ልዩነት የለውም። ጣዕሙ ላይ በጣም ነው የሚጣፍጠው። ኮሜንት ላይ እንግዲህ ሽንብራ ዱቄት ለማናገኝስ ላላችሁኝ፣ ይኸው እንደዚህ ሰርታችሁ በድንች ሞክሩት፣ በጣም ነው የሚጣፍጠው። ድንቹን እንደዚህ ከትፌ ካዘጋጀው በኋላ በቀዝቃዛ ውሃ አጥቤ አዘጋጀዋለሁ። ውሃ እያፈላ ነው ለመቀቀያ። ንጹህ እስከሚሆን ድረስ አጥቤ ድንቹን ካዘጋጀው በኋላ ከዛ የጣድሁት ውሃለ እዛ ላይ እንቀቅለዋለን ማለት ነው። እንደምትመለከቱት እዚህ ጋ ያዘጋጀሁት ውሃ እየፈላ ነው። ጨው እጨምራለሁ በትንሹ ጨው ጨምሬ የከተፍኩት እንድንች እጨምርና አበስለዋለሁ። እንደዚህ ከድኝ እንዲበስል አድርጋለሁ። ላይክ እያደረጋችሁ ቪዲዮን ተመልከቱ። ቪዲዮ ለሌሎች እንዲደርስ ዩቲዩብ ያገዘኛል ላይክ ስታደርጉ። ድንቹን እንደዚህ መብሰሉን በሹካ እንደዚህ ስናድርገው በደንብ መብሰል አለበት፣ እንዲቀረው አያስፈልግም። ከበሰለ በኋላ አጠነፍፈዋለሁ። በደንብ እናጠነፍፈዋለን። ውሃ እንዳይኖረው ፍርፍር እንዲል ማለት ነው። ይሄው እንደምትመለከቱት እንደዚህ እቃ ላይ ከፍ ያለ እቃ ላይ እናደርገው እና ለመፍጨት እንዲመቸን ማለት ነው። እኔ ድንቹን እንደዚህ ነው የምፈጨው። ከፈልጋችሁ በብርጭቆ የድንች መፍጫ ካላችሁ በዚያ ማድረግ ትችላላችሁ። እንደዚህ አድርጌ ድንቹን ፈጭቼ አዘጋጃለሁ። ይሄው እንደዚህ አድርጌ ጨርሼ ፈጭቼ አለው። ያው ቪዲዮውን እንዳይረዝምባችሁ እኔ እየቆረጥኩ ነው የማቅርብላችሁ። ድንቹን እንደዚህ ፈጭተን ካዘጋጀን በኋላ እንደምትመለከቱት ነው፣ እንዲቀዘቅዝ ከድነን እናስቀምጠዋለን። በኋላም ስለሚቀዘቅዝ ችግር የለውም። በመቀጠል ሽንኩርት ልጬ ያዘጋጀሁት ሽንኩርት አለ ከዛ ደቀቅ ደቀቅ በደቃቁ ከትፈዋለሁ። ትንሽ ደቀቅ እንዲል አድርጌ ሽንኩርቱን እንደዚህ ከትፌ ጨርሻለሁ። ቃሪያ ሁለት አይነት ቃሪያ እጠቀማለሁ፣ ቀይና አረንጓዴ። ለአይን እንዲያምር ነው እንጂ ሌላ ለውጥ የለውም። ቲማቲም መጠቀም ትችላላችሁ። እኔ ቀይና አረንጓዴ ቃሪያውን እንደዚህ እሱንም በደቃቁ ከትፌ አዘጋጃለሁ። ሁልጊዜ ያው ቡጥጫ እንደምናዘጋጀው ማዘጋጅ ነው። ከዚህ በኋላ ከዛ ድስት ጥድና ትንሽ ዘይት ጨምራለሁ። ዘይቱ ሞቀ ሲል የከተፍኩ ጥንቃይ ሽንኩርት አበስለዋለሁ እንደዚህ አድርጌ እንዲበስል አደርጋለሁ። ነጭ ሽንኩርትና ዝንጅብል ተፈጭቶ የተዘጋጀ አለኝ። እሱን ጨምራለሁ። የበለጠ ቆንጆ ጣዕም እንዲኖር ያደርጋል። ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ማለት ነው። ከዛ በደንብ አድርገን እናቁላለዋለን። በመቀጠል እርድ ወይም የአልጫ ደረቅ ቅመም የእርዱም የአልጫ ደረቅ ቅመሙ ከዚህ ቀደም ቪዲዮን ሰርቸዋለሁ። ዲስክሪብሽን ቦክስ ላይ ሊንኩን ታገኙታላችሁ። በዚህ አጋጣሚ ለሌላ የወጥ ማጣፈጫም ይሆናልና እንድታዩት ጋበዝኳችሁ። እርዱን ጨምሬ በደንብ አድርጌ እንደዚህ አቁላለዋለሁ። ከዛ የከተፍኩትን ቃሪያ እጨምረዋለሁ። ቃሪያውም ጨምሬ ትንሽ አቁላለዋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ሲለቀቅ እንዲደርሳችሁ ደርሳችሁ ታደርጋላችሁ እና ሰብስክራይብ እያደረጋችሁ ተቀላቀሉኝ። ቪዲዮን ስትመለከቱ ደግሞ ላይክ አድርጉ። እንደዚህ አድርጌ ሽንኩርቱን አቁላልቼ ከጨረስኩ በኋላ የአዘጋጀሁትን የፈጨሁትን ድንች እጨምረዋለሁ። ከዚያ በደንብ አድርገን መቀላቀል ነው። እንደዚህ በደንብ ቀላቅለን ሽንኩርቱንና ቃሪያውን እንዲዋሃድ ካደረግን በኋላ ቢያንስ ለሁለት ሰዓት ፍሪጅ ውስጥ ከሁለት ሰዓት በላይ ቢሆን ደግሞ የበለጠ ቆንጆ ይሆንልናል። ሁለት ሰዓት ወይም ሶስት ሰዓት ፍሪጅ ውስጥ አስቀምጡት። እንደዚህ ፍርፍር ነው የሚለው። ጣዕሙ ደግሞ በቃ ልክ በሽንብራ የሚዘጋጀው ቡጥጫ አይነት ጣዕም ነው ያለው። እንግዲህ እንደዚህ ድንችን ሰርታችሁ ሞክሩት። እንደዚህ አሰምሪ አቀርባለሁ። ደግሞ እስቲ እንቅመሰውና እዚህ ጋር እንጀራ አዘጋጅቻለሁ። ከጎን ሌላ አይነት ወጥ ማድረግ ትችላላችሁ። እንግዲህ እንደዚህ ቆንጆ አድርጋችሁ ቡጥጫን በድንች መስራትና መጠቀም ትችላላችሁ። በነገራችን ላይ በባቄላም ይሰራል፣ በባቄላ ዱቄት በሌላ ቪዲዮ ደግሞ ይዤላችሁ ቀርባለሁ። ሰብስክራይብ ያደርጋችሁ ጠብቁኝ። በጣም ነው የሚጣፍጠው። እንደዚህ ሰርታችሁ ሞክሩትና ሐሳብ አስተታችሁን ኮሜንት ላይ ጻፉልኝ። ለዛሬ ጅላችሁ የቀረቡት ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ ስለምሰጡኝ ሐሳብ አስተያየት ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው